ሀገራችን ከፍተኛ ቦታዎች ውስጥ የቴክኖሎጂዎች ስልጣኔን ተሻግሮ በዘመን የትውልድ ቅብብሎች ውስጥ እንዳልነጠፈ ጅረት ዛሬም ድረስ የሚፈስ አንድ ላይን ሲታይ ጥንጥዬ የሆነ የእህል ዘር አለ። ይህም ጤፍ ነው። ጤፍ የብዙ ኢትዮጵያውያን የህይወት መሠረት የሆነ ኢትዮጵያውያን ከጤፍ የሚገኘውን እንጀራ ካልበሉ ምግብ የበሉ እስከ አይመስላቸው ድረስ የህይወታቸው ትልቅ አካል የሆነ ዘርና ምግብ ነው። በዚህ ሁሉ ውስጥ ግን ይህንን ምርት የሚጠቀም ሌላ ሀገር ከመኖሩ አልፎ ከኢትዮጵያ ጋር በጤፍ ባለቤትነት መብት ጉዳይ ሙግት የገባች ሀገር እንዳለችስ ስንቶቻችን እናውቃለን? አዎ፣ ከኢትዮጵያ ክልሎች አንዷ ከሆነችው ከአፋር ክልል በእጥፍ የምታንስ ከአጠቃላይ ከኢትዮጵያ የቆዳ ስፋት ደግሞ በ27 እጥፍ ያነሰች ነገር ግን በኢኮኖሚ ካየን በተቃራኒው ኢትዮጵያን በ11 እጥፍ የምትበልጥ በኢንጂነሪንግ ጠበቦቿ ሀገሯን የፈጠረች እጅግ ድንቅ ሀገር ኔዘርላንድ ናት። አብዛኞቻችን ሆላንድ በሚለው በሌላኛው ስሟ እናውቃታለን። ሆላንድ የሚለው መጠሪያ ግን ካሏት 11 ግዛቶች ሁለቱን ብቻ የሚወክል ስያሜ ነው። ይህች ሀገር በውሃ ተከባ የተሞላች ተፈጥሮን በመሐንዲስ ጠበቶቿ ባትቋጠር እስካሁን በነበረችበት የምትቀር። 30 ከመቶ የሚደርሰው የሀገሪቱ ክፍል ከባህር ጠለል በታች ሆኖ በእርሻ ምርቷ ከሀገሯ አልፋ ለሌሎች በማቅረብ ከዓለም ሁለተኛ ደረጃን የተቆናጠጠች መሬት የለኝም ብላ ምክንያት ሳደረድር ባላት ጥቂት መሬት ውሃን አድርቃ፣ ቴክኖሎጂን ማርቅቃ፣ ዓለምን የመገበች ድንቅ ሀገር ናት። ደቾች ከጥጥ ጀምሮ በእርሻ ጥበባቸው ዓለም ያውቃቸዋል። በሄዱበት ሁሉ ግብርናን ይራቀቁበታል ብቻ አይገልጻቸውም። ታዲያ ብርቅዬ የሀገራችን ምርት የሆነው ጤፍንም ተራቀውበት በስፋት እያመረቱ በብዙ መልክ እያዘጋጁት መጥቷል። በዛሬው ዝግጅታችን ታዲያ የዚችን ሀገር አስገራሚው ያለምንም አፈር የሚያመርቱበት የእርሻ ቴክኖሎጂዋን ብሎም የከብቶች እርባታ ልሕቀቷን እንዲሁም ከእኛ የወሰደችውን የጤፍ ምርት እኛ ለእንጀራነት ብቻ በገደብነው ነው ሀብታችን፣ እሷ ግን ምን ምን ነገሮችን እንዳመረተችበት ጨምረን እንቃኛለን። እርሶም ፓስፖርቶን ካላሳደሱ ፓስፖርቶን በማሳደስ የበረራ ቪዛውን ሰብስክራይብ በማድረግ ትኬቱን ደግሞ ላይክ በማድረግ እንዲሁም የጉብኝት ፈቃዱን ሼር በማድረግ በትክክል ማዘጋጀቶን እርግጠኛ በመሆን አብረን እንጓዝ። ኔዘርላንድስ ለዘመናት ስትታገል የኖረችው እንደ ብዙዎቹ ሀገራት ከድርቅ ጋር ሳይሆን የሀገሪቱን አብዛኛውን ክፍል ከሸፈነው የውሃ አካል ጋር ነበር። ተፈጥሮ በመሬት አላድል ቢላትና ህዝቦቿ በየጊዜው በውሃ አካሎች እንዋጥ ይሆን ወይ እያሉ ስጋት ቢበዛባት ለህዝቦቿ የመኖርና የመሞት ጉዳይ የሆነባት ሀገር በዛው ቦታ ለመኖር መፍትሄ ማበጀት ይጠበቅባት ነበር። ታዲያ ይህንን ችግር ለመፍታት አንድ መላ ዘየዱ። እሱም ውሃውን በመገደብና በመያዝ የያዙትን ውሃ በመጀመሪያ ፓምፕ በማድረግ ለዚያ ዓላማ ወደተሰሩ ከ1000 ኪሎ ሜትር በላይ ለሚሆኑ በአካባቢው ወዳሉ የካናል ኔትወርኮች እንዲተላለፉ በመስራት ወደ ተለያዩ እንደ ራይን እና ሚውዝ ወዳሉ ወንዞች ወይም ደግሞ ወደ ሀይቆች እንዲፈሱ አድርጎ በመጨረሻ ወደ ሰሜናዊ ባህር እንዲቀላቀል የሚደረግበት ዘዴ ነው። በዚህ አስደናቂ የምህንድስና ጥበብ የተነሳም ውሃ ሰፍሮበት የነበረውን መሬት ወደ ደረቅ መሬት በመቀየር ለእርሻ፣ ለሰዎች መኖሪያና ለኢንዱስትሪዎች በማድረግ የተፈጥሮን ትግል አሸንፈው ሊኖሩ ይችለዋል። ይህንን አስገራሚ ውሃን አድርቆ ለሰው አገልግሎት ማዋል ስንነግረው ታዲያ ምናልባትም አንድ ጥያቄ አምሮ ውስጥ ሊያቃጭል ይችላል። እሱም ውሃውን ወደ ባህሩ እንዲፈስ በማድረግ ሂደት ውስጥ የባህሩ ውሃ የሆነ ቀን ድንገት ተመልሶ እንዴት አያጥለቀልቃቸውም? ይህ ሀሳብ በጭንቅላቱ ከተከሰተ ልክ ብለዋል። የኔዘርላንድ ኢንጂነሮችም ይህን ሀሳብ ከግምት ውስጥ አስገብተው ነበር ስራቸውን የጀመሩት። የመጀመሪያው መፍትሔ የባህር ዳርቻው አካባቢ ከፍ ያለ እና ትልቅ ግድብ በመስራት ባህሩ ከፍተኛ እንቅስቃሴ በሚኖረው ሰዓት ከባህር ጠለል በታች የምትገኘውን ይህችን ሀገር በውሃ ተውጣ እንዳትቀር አደረጉ። በተጨማሪም ውሃ ሞልቶት የነበረበትን ቦታ ግድብ በመስራት ወደ ደረቅ መሬት በመቀየር ሂደት ውስጥ በተሰራው ቦይ አማካኝነት ውሃው ወደ ባህር በሚፈስበት ሰዓት ተመልሶ ወደ ግድቡ እንዳይፈስ ለመቋጠር አመቺ ተደርጎ የተሰራ ሲሆን ዝቅተኛ የባህር እንቅስቃሴና ሞገድ በሚኖርበት ጊዜም ከባህሩ የሚፈሰውን ፍሰት በቀላሉ በመቋጠር ፍሰቱን ከግድቡ ወደ ባህሩ ብቻ ለማድረግ አመቺ ሆኖ የተሰራ ነበር። በሌላ በኩል ደግሞ በባህሩ አካባቢ ከፍተኛ ሞገድና እንቅስቃሴ በሚኖርበት ወቅት እንዲሁም ከባህሩ ወደ ግድቡ ያለውን ፍሰት ለመቆጣጠር ችግር በሚሆንበት ሰዓት አስተላላፊው ቦይ እንዲዘጋ በማድረግ ከተማይቱ በከባድ ውሃ እንዳትጥለቀለቅ ይከላከልላቸዋል። ታዲያ ከግድቡ ወደ ባህሩ የሚደረገው ፍሰትም ሁልጊዜም የሚቀጥል ሲሆን፣ ዝናብ በሚኖርበት ሰዓትም ዝናቡ አካባቢውን በጎርፍ እንዳይሞላ ያደርጋል። ይህን ሁሉ ልንተርክሎት የወደድነውም የኔዘርላንድ የእርሻ መሬት ደግሞም ዓለም ሁሉ የሚያውቃትን የከብት እርባታ እንዲሁ እንደኛ ሀገር በተሟላ የተፈጥሮ ሀብት እንደምንሰራው ቀላል ሆኖላቸው ሳይሆን ተፈጥሮን ተሻግረው በላቀ አስተሳሰብ የተፈጥሮን በደል ወደ እድል በመቀየር ሀገራቸውን ለመኖር ተመራጭና አስራ ሰባተኛዋ የዓለም ሀብታም ሀገር ለማድረግ በብዙ ድካምና አልሸነፍ ባይነት በመገንባት እንደሰሩ ለማሳየት ነው። ከዚህ ቀጥለን የምናነሳቸው የእርሻ ቴክኖሎጂዎች ዋና መሰረታቸውም ከላይ ያነሳ ነው አስገራሚ ተጋድሎ ውጤት ነው። መቼም ስለ ግብርና ስናስብ አብዛኞቻችን የሀገራችንን በእጅጉ የሰፋውን ለግብርና የሚመቸውን መሬት ትራክተሮችንና ለማብቀል ምቹ የሆኑ አፈሮችን ማስባችን አይቀሬ ነው። ዳሩ ግን የኔዘርላንድ እርሻ መንገድ ካየን ከዚህ ፍጹም የተለየ ነው። አስቀድመን እንዳየነው 17 ከመቶ የሚያክለውን የመሬት ክፍሏን ውሃ በማድረግ ከማግኘቷ በተጨማሪ ህዝቧ ጥቅጥቅ ብሎ የሚኖርባት ሀገር ከመሆኗ የተነሳ ሰፊ መሬት ማግኘት ከቶ የማይጨበት የህልም ዓለም ነው። ታዲያ የለንም ሲያልፍም ተበደል ብለው እጅ የማይሰጡት ደቾች ባላቸው የተገደበ ቦታና አስቸጋሪ የአየር ንብረት ሳይገደቡ የተራቀቁ ቴክኖሎጂዎችን ተጠቅመው ያላቸውን እያንዳንዱ መሬት በአግባቡና ያላንዳች ብክነት ተጠቅመው ከሌሎች ዓለማት በተሻለ ሁኔታ ቀዳሚ ሊሆኑ ችለዋል። እስኪ አሁን ደግሞ የተመረጡትና ዋና ዋና የሆኑ መሰረታዊ ደቾች ዛሬ ላይ ላላቸው የግብርና ሀያልነት ምክንያት የሆኑ ፈጠራዎቻቸውን እንመልከት። የመጀመሪያውና እጅግ ታዋቂው የደቾች የእርሻ መንገድ ግሪንሃውስ ፋርሚንግ ወይም ደግሞ የግሪንሃውስ እርሻ ሲባል እንደው ባየር ላይ ሆነው ኔዘርላንድን በምሽት ያላትን መልክ የመጎብኘት እድል ካገኙ እጅግ ትልቅ የሆነ የሚያበራ ነገር መሬቱን ሸፍኖት ያያሉ። ይህም ነገር በከፍተኛ ቴክኖሎጂ ታግዞ የተገነባው የግሪንሃውስ እርሻ ያለበት ስፍራ ነው። በአብዛኛውም የሚጠቀሙት የሃይድሮፖኒክ ሲስተም የሚባል ነው። ይህም ማለት ያለምንም አፈር በሱ ፈንታ ውሃ፣ አሸዋና የተለያዩ ንጥረ ነገሮችን በመጠቀም የሚያስፈልጋቸውን ማዕድን እንደ ናይትሮጅን፣ ፖታሽም፣ ካልሽየም እና የመሳሰሉትን ከውሃው ጋር በመቀላቀል እና በቀጥታ ለስሩ በማቅረብ በጣም ፈጣን እድገትና በተወሰነ ቦታ የበዛ ምርትን የማምረት ሂደት ነው። ታዲያ ይህ ሲደረግ ምርቱ ለማደግ የሚያስፈልገው ማዕድን፣ የውሃ መጠን ኦክሲጅን፣ የፀሐይ ብርሃን፣ ሙቀትና የፒኤች መጠን እያንዳንዱ በዚህ ሶሉሽን ውስጥ ተመጥኖ በአስፈላጊው መጠን ይሰጠዋል። ይህንን ቴክኖሎጂ ሲጠቀሙም ከውጭ ያለው የአየር ንብረት ሳያሳስቦት በፈለጉበት ጊዜ ከባህላዊ ግብርና እጅግ በፈጠነ ሁኔታ ምርቶትን እንዲያመርቱ ያስችሎታል። ይህ ዛሬም ድረስ በዓመት አንዴ እሱን በበሬ የሚያርሰው ምስኪኑ የሀገራችን ገበሬ ሲባል ሀገራችን በስፋት ብትጠቀመው እጅግ መልካም ዜና ነበር። በዚህ አስደናቂ ቴክኖሎጂ የተነሳም ኔዘርላንድ የተለያዩ አትክልቶችን በተለይም እንደ ቲማቲም፣ ኪኩምበር፣ እንዲሁም የቃሪያ ምርቶችን በብዛት በማምረት በከፍተኛ ደረጃ ወደ ሌሎች አገሮች ትልካለች። ሌላኛው ደቾች የሚጠቀሙት የእርሻ ዘዴ ቨርቲካል ፋርሚንግ ወይም ደግሞ ቨርቲካል እርሻ የሚባል ሲሆን በዚህም የተለያዩ ምርቶችን በአንድ ለዚህ ዓላማ በተገነባ ህንፃ ወይም መጋዘን ውስጥ የተለያዩ የተደራረቡ ንብርብሮችን በማዘጋጀት እነዛ ላይ በዛ ያሉ ምርቶችን በማምረት ወደ ጎን መሬት ላይ ከሚመረተው ምርት በእጅጉ ቦታን በመቆጠብ በተሻለ ሁኔታ እንድናመርት እድልን የሚሰጠን ዘዴ ነው። በተጨማሪም እያንዳንዱ ሂደት በሰዎች ቁጥጥር ስር በመሆኑ ምክንያት ያለምንም ጸረ ተባይ መድኃኒት መከናወኑ ለምርቶቹ እድገት እጅግ ተስማሚ ያደርገዋል። ከምንም በላይ ግን እንደ ኔዘርላንድ ላሉ ትናንሽ ሀገራት ትልቅ መፍትሄ ሆኖ ያገለግላል። በሌላ በኩል የደች ገበሬዎች እያንዳንዱን አስፈላጊ የሆኑትን የውሃ የማዳበሪያ ወይም የጸረ ተባይ መድኃኒት ትክክለኛ ምጣኔዎች በቴክኖሎጂዎች አማካኝነት በመለካት እንዲሁም በዛ መሰረት በመጠቀም ምርታማነትን ለማሳደግ የሚሰሩ ሲሆን ገበሬዎችም የተለያዩ ድሮኖች፣ በጂፒኤስ የሚታገዙ ትራክተሮች፣ የአፈር ሴንሰር፣ እንዲሁም አርቲፊሻል ኢንቴሊጀንስ መሰረት ያደረጉ ሶፍትዌሮችን በመጠቀም ስለ አካባቢው መረጃዎችን በመሰብሰብ ምርታማነታቸውን ይጨምራሉ። በዚህም የተነሳ አብዛኛው ጊዜ የሚገጥመውን ለምርቶች እያንዳንዱ ነገር አስፈላጊ በሆነው መጠን ባለማቅረብ ምክንያት የሚደርሰውን ብክነት በእጅጉ በመቀነስ በሰፊ ቦታ ላይ ከሚመረቱት ምርቶች በተሻለ እንዲመረጥ ያደርጋል። ገበሬዎች ድሮኖችን የሚጠቀሙበት ምክንያት ከላይ ሆነው አስፈላጊ ፎቶዎችን እንዲያነሱ በማድረግ የእርሻውን ጤነኛ እድገት ለመቆጣጠር እንዲመቻቸው፣ እየተካሄደ ያለው ለተክሎች እድገት ወሳኝ የሆነው የመስኖ ልማት በአግባቡ እየተከናወነ መሆኑን ለማረጋገጥና የተለያዩ ለምርቱ አስፈላጊ የሆኑ ማዳበሪያዎችን እንዲሁም ፀረ አረሞችን ለመርጨት ይጠቀሙበታል። ደቾች የሚጠቀሟቸው በጂፒኤስ የታገዙ ትራክተሮችን መጠቀም ከከፍተኛ ብክነት የሚጠብቀን ሲሆን የመጀመሪያው በቀጥታ መስመር ላይ በትክክለኛው መንገድ ለመንዳት የምናመርተውን የእህል ዘር በአግባቡና በተመጣጠነ መልኩ እንድንዘራ እንዲሁም እርሻውን በምናርስበት ጊዜ ትክክለኛው ያልታረሰበትን ቦታ በመለየት አላግባብ የነዳጅና የጊዜ ብክነትን እንዲቀንስ ያደርጋል። በሌላ በኩል እነዚህ ገበሬዎች የሚጠቀሙት የአፈር ሴንሰር፣ ይህ በአፈር ውስጥ የሚገኝ ሴንሰር የተለያየ በአፈር ውስጥ የሚገኘውን እርጥበት የሙቀት መጠን እንዲሁም አስፈላጊ ማዕድናትን እንድንለካ የሚያስችለን ሲሆን ይህም ገበሬዎቹ በትክክል መቼና በምን ያህል መጠን ውሃን እና ማዳበሪያን መጠቀም እንዳለባቸው የሚያሳያቸው ነው። የአርቲፊሻል ኢንቴሊጀንስ ወይም የኤአይ ሶፍትዌሮች ስንመለከት እነዚህ ሶፍትዌሮች ደግሞ የተለያዩ መረጃዎችን ቀደም ብለን ካነሳናቸው ድሮኖች፣ ሴንሰሮች እና ማሽኖች በመውሰድ ከዚህ በፊት እነሱ ጋር ከነበረው መረጃ ጋር በማስተያየት እንዲሁም አጠቃላይ ትንተና በመስራት ለገበሬዎቹ አስፈላጊውን ምክር እንዴት ዘር መዝራት እንዳለባቸው፣ በምን ያህል መጠን ውሃ ማጠጣት እንዳለባቸው፣ ተባዮችን እንዴት መቆጣጠር እንደሚችሉ፣ እንዲሁም እንዴት ባላቸው አቅም ሁሉ ብክነትን ሳያስተናግዱ እህሉን ማጨድ እንደሚችሉ ለመጠቆም የሚጠቅማቸው ነው። ኔዘርላንድስ በሮቦቲክ እርሻም ስንመለከታት ከቀዳሚዎቹ መካከል ናት። ይህም ማለት የተለያዩ በተደጋጋሚ የሚሰሩና ምንም አይነት ክሬቲቪቲ ወይም ደግሞ ፈጠራ የማይጠይቁ ስራዎችን በሰው ከማሰራት ይልቅ በተሻለ ፍጥነትና ጥራት በሮቦቶች አማካኝነት የማሰራት ሂደት ነው። እነዚህ ሮቦቶች የተለያዩ ምርቶችን ያለምንም ብክነት የሚታጨድበትን መንገድ ይፈጥራሉ። በተጨማሪም ራሳቸውን በራሳቸው የሚያሽከረክሩ ትራክተሮችን በመጠቀም ለማረስ፣ ለመትከል፣ ጸረ ተባይ መድኃኒቶችን ለመርጨትና የበሰሉ እንደ ቲማቲም ወይም ስትሮቤሪ ያሉ ምርቶችን መርጦ በመለየት ለመሰብሰብ የሚያስችል ቴክኖሎጂ በመላበሳቸው በይበልጥ ተመራጭ አድርጋቸዋል። የኔዘርላንድስ የእርሻ ኢንዱስትሪም ዛሬ የደረሰበት ሊደርስ የቻለው እነዚህን የቴክኖሎጂ መፍትሄዎች በማርቀቅ እና ከምንም በላይ ደግሞ ተበደሉ የሚያስብል ተፈጥሮ ቢይዙም ያንን ተፈጥሮ ለራሳቸው ኑሮ እንዲመች አድርገው በመቀየራቸው ነው። የኔዘርላንዶች መታወቂያም በእርሻ ብቻ ሳይሆን በከብት እርባታና የወተት ተዋጽኦዎች ጭምር ነው። ባለም አቀፍ ደረጃም የተለያዩ ቴክኖሎጂዎችን ተጠቅማ የወተት ተዋጽኦዎችን በማምረት በቀዳሚነት የምትሰለፍ ሲሆን ለዚህም የምትጠቀማቸው ቴክኖሎጂዎች እንደ ሮቦቲክስን በመጠቀም የሚመረተው የወተት ምርት የላሞች የጤና አጠባበቅ ላይ የሚሰሩ ሴንሰሮች የተለያዩ ለዚህ ዓላማ የተሰሩ አርቲፊሻል ኢንቴሊጀንስ በመጠቀም የከብቶቹን አመጋገብ መቆጣጠር የሚያስችል ቴክኖሎጂ ማካተታቸው የተሻለና በዓለም ደረጃ ቀዳሚ ሆነው እንዲገኙ አድርጓቸዋል። በሌላ በኩል መግቢያችን ላይ እንዳነሳንሎት በኢትዮጵያ ብቻ የሚገኘውን ጤፍ እንዴት ወደ ኔዘርላንድስ ገባ የሚለው ጥያቄ ከፈጠረቦት መልሱ ይኸው ነው። ኢትዮጵያ እንደ ፈረንጆቹ አቆጣጠር በ2003 ዓ ከአንድ የኔዘርላንድ ካምፓኒ ጋር በደንብ ዘሩን ለተሻለ ምርት በማሻሻል ለተለያየ ጥቅም ማዋል በሚል በመስማማቷ ዘሩ ከኢትዮጵያ በመውጣት ወደ ኔዘርላንድ የገባበት ሂደት ነበር። ከዚህ በኋላም ነበር የኔዘርላንድ ገበሬዎች ያንን ዘር ተጠቅመው በማምረት ጭራሽ ኔዘርላንድ የፓተንት ወይም ደግሞ የባለቤትነት ጥያቄ ያነሱ ጀመሩ። ኢትዮጵያ ይህንን በመቃወም ከብዙ ክርክር በኋላ በስተመጨረሻ ፍርድ ቤት ባለቤትነቱ በኢትዮጵያ ስም እንዲሆን የፈረደ ቢሆንም ኔዘርላንድ ግን ዛሬም ድረስ ዘሩን በማባዛት እኛ በአብዛኛው በእንጀራ መልክ ብቻ የምንጠቀመውን ጤፍ ፓስታ፣ ዳቦ፣ ብስኩት፣ ከግሉተን ነፃ የሆነ ዱቄትና የመሳሰሉትን በማዘጋጀት ለሽያጭ በማቅረብ ሲያልፍም የህዝቦቿን ጤንነት የሚጠቅሙ ምግቦችን በማምረት በእጅጉ ሰርታበታለች። ውድ የማራኪ ቤተሰብ በዛሬው ኤፒሶዳችን የታምረኛው ሀገር የኔዘርላንድ የእርሻ ቴክኖሎጂ ካጀማመሩ አንስተን አሁን እስካለበት ደረጃ ድረስ ቃኝተነዋል። ቪዲዮውን ከወደዳችሁት እስከዚህ ድረስ መጥታችሁ ሰብስክራይብ ሳታደርጉ እንዳትሄዱ እያል በቀጣይ በሌላ ኤፒሶድ እስክንገናኝ ድረስ ደህና ሁኖ